ሰላም፣ ሰላም ውድ የቻናላችን ተከታታች እንኳን ወደ ፍኖት ዩቲብ ቻናል በደህና መጣችሁ እያል እንደሚታወቀው ፍኖት ዩቱብ ቻናል አማርኛ፣ ኦሮምኛ፣ እንግሊዝኛ፣ ትግርኛ እንዲሁም ሌሎች የአገርኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ እኛን መከታተል ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ። የዛሬው ትምህርታችን ደግሞ ከተ እንጀምራለን ማለት ነው ተ ወደ እንግሊዘኛ እንዴት እንደሚጻፍ እናያለን ተን ቸንን እና ኘን ማለት ነው ተ አሁን ለምሳሌ ተን ወደ እንግሊዝኛ ጻፉት ልትባሉ ትችላላችሁ ተ ወደ እንግሊዘኛ እንዴት ይጻፋል ካላችሁ ቲኢ ማለት ነው ይሄ ይሄ ወደ እንግሊዝኛ ሲጻፍ ቲኢ ይሆናል ማለት ነው ቱስቱ እንዴት ነው የሚጻፍ ካላችሁ ኛል ለምሳሌ አማርኛ የማይችል ሰው በእንግሊዝኛ ሊጽፍላችሁ ይችላል። እሱን ለማንበብ የምትቸገሩ ሰዎች የምንቸገርም ሰዎች ስላለን ለምሳሌ ቲዩ አድርገን ጽፈዋለን ማለት ነው። እዚህ ጋር ቱ፣ አሁን ቱ ሲነበብ ቲዩ ማለት ነው። ቲ ደግሞ ቲ፣ አይ ደግሞ ቲ አይ ቲ ታ ሲጻፍ ደግሞ ቲኤ። ታ ሲጻፍ ቴ ሲጻፍ ደግሞ ቲኤ። ት ሲጻፍ ቲ ብቻዋ ነች፣ ሲንግሏ ብቻ ትጻፋለች ማለት ነው። ባለፈውም እንደነገርኳችሁ ቶ ሲጻፍ ወይም የመጨረሻው ሰባተኛው ፊደል ሲጻፍ ቲኦ ተብሎ ይጻፋል ወይም ኦ የሚባል ፊደል ካለ ይሄ ፊደል ካለ የመጨረሻው ነው ማለት ነው። እነዚህ እነዚህ እነዚህ ፊደሎች ካሉ የመጨረሻው ፊደል ነው ማለት ነው። ስለዚህ ቲኦ የምንለው ፊደል ይሄ ቲኦ ቶ ተብሎ ይጻፋል። አሁን ለምሳሌ እዚህ ጋር ቱታ ተብላችሁ ጻፉ ልትባሉ ትችላላችሁ። ወይም ቱታ ተብሎ የተጻፈውን አንብቡ ልትባሉ ትችላላችሁ። በእንግሊዘኛ ወይም በአማረኛ ሊሆን ይችላል። በእንግሊዘኛ ከሆነ ያው ይቻለች ይቺ ቱታ እንደዚህ ቱታ ተብሎ የሚጻፍ በአማረኛ በእንግሊዘኛ ደግሞ ይቺ ቲዩ ይቺ በጋራ ቲዩ እንደዚሁ ከሆነች ቱና ማለት ነው። ታ ደግሞ ይቺ ይችን እንጽፋለን ይችኛን እንጽፋለን። ከዛ በመቀጠል ይችኛውን ስንጽፍ ቱታ ሆነ ማለት ነው። ወደ ቸ ቸ ስንሄድ ደግሞ ቸ ፊደል ይሄ ይሄ በአማርኛ ቸ ይባላል። በእንግሊዝኛ እንዴት እንጽፈዋለን ካላችሁኝ፣ ች ሲ ኤች ኢ እነዚህ ሶስቶች በጋራ ሲሆኑ ቸ የሚባል ፊደል ይሰጡናል ማለት ነው። ቸ ቹ ሲጻፍ ለምሳሌ ሲኤች ዩ ማለት ነው እንደዚህ። ቺ ሲጻፍ ደግሞ ሲኤች አይ። ቻ ሲጻፍ ሲኤች ኤ። አሁን ከዚህ ውስጥ እየተለየ ያለው የሚለየው የሚለየው ለምሳሌ ሁሎችም ሲኤች ሲኤች ሲኤች የሚባል ፊደል አለባቸው ይችና ይቻለችባቸው ይችና ይቻለችባቸው ይችና ይቻለችባቸው። ግን የመጀመሪያው ሲሆን ኢ የምትባለው ፊደል የሁለተኛው ሲትባል ዩ የሶስተኛው አይ የአራተኛው ኤ የሚባል ፊደል አለባቸው ያለባቸው ማለት ነው። ስለዚህ አራተኛው ፊደል ለምሳሌ ሁሉዎችንም ካየናቸው ኤ የምትባል ፊደል አለችባቸው። በጣም ፎርሙላ እንዲጠይቀው ማለት ነው። ኤ የሚባል ፊደል አለባቸው ሲጻፍ ደግሞ ሲ ኤች ኤ ማለት ነው። ይሄ ሶስቱ ፊደል በጋራ ሲሆን ቺ ይባላል። ቺ እንደዚህ። ቾ ሲባል ደግሞ እንደዚህ ሲ ኤች ኦ ነ ሲባል ነ ፊደል ነ ኤን ኢ በጋራ ኤን ኢ የሚባል ፊደል በጋራ ሲመጣ ነ ነው ማለት ነው። ኑ ሲባል ኤን እንደዚህ ኑ ኑ እቺ በአማረኛ ኑ ናት። በእንግሊዘኛዋ ኑ እንደዚህ ናት። ኒ እንደዚህ ናት። ና ኤ ነው ማለት ነው። ኒ ኢ ን ብቻን ሲንግሏ ኤን ብቻ ከሆነ ናት ናትች ፊደል ማለት ነው። ና ኖ ከሆነ ደግሞ ኤን ኦ ማለት ነው። ኤን ኦ ስለዚህ አሁን እንዳያችሁት ኢ የምትባል ፊደል መጀመሪያዋ ላይ ሁለተኛው ላይ ዩ የምትባል ሶስተኛው ላይ አይ አራተኛው ላይ ኤ አምስተኛው ላይ ኢ ስድስተኛው ላይ ብቻዋን ፊደሏ ብቻ ከሆነች ወይም የስድስተኛ ፊደል ናት። ካያችሁት ከላይ እቺ እቺ እቺ እቺ ስድስተኛ ፊደል ናቸው ማለት ነው፣ በቃ ኖ ሲባል ደግሞ ኤንኦ ነው ማለት ነው። ወደ መጨረሻው ወደዛ ወደ መጨረሻው ፊደል ስንሄድ ወይም የዛሬ እኛ የሚባል ፊደል ነው እኘ ጂኤንኢ የሚባል እነዚህ ጂኤንኢ የሚባል ፊደል እኘ ተብሎ ይጻፋል። ኢ የምትባሏ ፊደል ያት ከዚህም ከዚህም ከዚህም። ኙ ደግሞ ጂኤን ዩ ጂ ኤን ዩ ከተባለ ኙ ነው። ኒ ደግሞ ጂ ኤን አይ። ኛ ደግሞ ጂ ኤን ኤ። ኒ ጂ ኤን ኢ ኒ ከተባለ ደግሞ ጂ ኤን ኙ ደግሞ ጂ ኤን ኦ እንዳያችሁት፣ የሰባተኛው ፊደል ኦ የሚባል ፊደል ሁሉም ላይ ያለበት፣ የስድስተኛው ምንም፣ የአምስተኛው ኢ የሚባል የአራተኛው ፊደል ደግሞ ኤ የሚባል የሶስተኛው አይ የሚባል የሁለተኛው ፊደል ደግሞ ዩ የሚባል ፊደል የመጀመሪያው ፊደል ኤ የሚባል ፊደል ይጨመርበታል ማለት ነው። እናንተ ከዚህ ውስጥ ቃላት መመስረት ትችላላችሁ ማለት ነው። እና በውስጥ መማር ለምትፈልጉ ሰዎች ደግሞ ከታች ባለው ስልክ ከታች ባለው ስልክ በዚህ ስልክ በቴሌግራም በዋትሳፕ በኢሞ ማናገር ትችላላችሁ። ላይክ፣ ሼር በማድረግ የፍኖት ቤተሰብ የሆኑ እናመሰግናለን።